ይቺ የድጓግርም የትርጓሜ ልፍኝ የቅኔ ማዳራሽም ያቋቋም ሰገነት ጎንደር እንዴት ተደፈረች? ጎንደር ወይ ለልናሽ ወረደ የሃይማኖት በስሽ ተሰበረ። ጎንደር ወይ ልጆችሽ እስከ ማዕተባቸው በካራቴ ፈውስ የወጠጤዎች መጫወቻ ሲሆኑ፣ አንቺም እንደ ጥላቶችሽ በራስሽ እየሳክሽ ዝም አልሽ ወይ? አንቺ በማተብሽ የተዜመልሽ መልሽ በማይነቃነቅ እምነትሽ ቅኔ የተዘረፈልሽ ጎንደር ሱሪሽን ማናወለቀው? አንቺም እመ ሊቃውንት ምነው ሊቃውንትሽን መጠበቅ ተሳናቸው? አንቺ ለጸራ ጳጳሳት ምነው ጳጳሳቶች ጳጳሳቶችሽ ማዕተብሽን ማሰራቃታቸው? ጎንደሮ የታላቅነት ማማ፣ የማዕተብሽ ምሰሶ፣ የእምነትሽ ተራራ፣ የጽናትሽ ሕንጻም በሆኑ በእውኑ እየተናደነውን ብዬ እጠይቃለሁ። በሆነው ጎንደር ላይ የሰማነው ያየነው ነገር እጅግ ያስፈራል። ማኅተብ በካራቴ ፈውስ ሲፈታየን ይፈታየን የአረጋዊቱ አምባ በምግብ እርዳታ ሲሸፈን ተመልክተናል። ያቺ የታላላቅ ቤተ መንግስት መናገሻው ክብሯ ወረደም የሃይማኖት በትረ ተሰበረም? በየትኛው ሴራ በማን ድጋፍም? ከቦታው ድረስ ከነበሩ ሰዎች መረጃን አሰባስቤ ይዤላችሁ ቀርቤያለሁ። እስከ ፕሮግራሙ የፍጻሜ ድረስ አብራችሁን ቆዩ። በሰሜን ኢትዮጵያ ታሪካዊቷ ጎንደር ከተማ የዘመናት ቅርስና የማይናወጥ እምነት ተምሳሌት የሆነች ምድር፣ ሰሜንን ለኢየሱስ የሚል ስያሜ ፖለቲካዊ ይዘት ያለው አንድ ኮንፈረንስ ተዘጋጀም። ይህ በቅርቡ ትላንትና ነበር የተዘጋጀው። በእይታ ደረጃ የሃይማኖታዊ ስብከትና የፈውስ መርሐ ግብር ይመስላል። ነገር ግን ከትዕይንቱ ጀርባ በዘመናዊ የፖለቲካ ድጋፍና በኢኮኖሚያዊ ጥቅም የተመሰረተ እጅግ የተወሳሰበና በስውር የተሸፈነ ሴራ ነበረም። ይህንን ከአካባቢው ማህበረሰብ በቦታው ነበሩ የተባሉ ሰዎች ለማግኘት ሞከረ ያሉ እነርሱም ያሉ የነገር እጅግ የሚያስደነግጥና የሚያስፈራ ነበረም። እነዚህ እንቅስቃሴዎች የሚያቀናውሩት ኃይሎች በቀጥታም ሆነ በተዘዋዋሪ መንገድ ከከፍተኛ የፖለቲካ እና የፋይናንስ ክበቦች ጋር የተሳሰሩ ናቸው። አላማቸውም የሰውን መንፈሳዊ ልብ ማግኘት ብቻም ሳይሆን ኢኮኖሚውና ማህበራዊ ተጽዕኖ ማሳደር ነበረም። የጎንደር ታሪካዊና ሃይማኖታዊ ማንነት በማድበስበስ በገንዘብና በቁሳቁስ ድጋፍ መማረግ የሚችል አዲስ ተከታዮች መፍጠር ይፈልጋሉ። ይህንን ለማድረግ ደግሞ ለማህበራዊ ቀውስ የተጋለጡትን አረጋውያን አቅመ ደካሞችና የጦርነት ሰለባ የሆኑ ምስኪኖችን እንደ መግቢያ በር ተጠቀሙባቸው። ሴረኞች የከተማዋን ተጨባጭ ሁኔታ በሚገባ ተረድተዋል። ብዙሃኑ ህዝብ የኢኮኖሚ ችግርና የጦርነት ጠባሳ የተሸከመውን ያውቃሉ። እንሆ በዚህ ጊዜ ሃይማኖታዊ ስብከታቸውን በሚያምር ቃላትና በሽንገላ ደረጃጀት እንዲሁም በስሜት ቀስቃሽ ምስክርነት ከመጀመራቸው በፊት ለችግረኞቹ የገንዘብ እርዳታ የምግብ ድጋፍና የጤና አገልግሎት መስጠት ጀመሩ። ይህንን ያሉት እዛው በቦታው የተገኙት ምዕመናን ናቸው። ለአረጋውያን የጡረታ ድጋፍ በሚመስል መልኩ ገንዘብ እንደሚስቀበሉ ለአቅመ ደካሞች በነጻ የጤና ምርመራና የሕክምና ድጋፍ እንደሚሰጧቸው የወሩ ተቆራጭ የሆነ ዘይትና አምስት ኪሎ ስንዴ እንደሚያበረክቱላቸው። በእርግጥ እንደ ቤተሰቦቻችን መጠን ከፍም ዝቅ ሊል ይችላል ይላሉኒ ምዕመናን። ይህ ድርጊት በጎ አድራጎት ይመስላል። ነገር ግን እርዳታውን የሚሰጠው የሃይማኖት ውሳኔ እንዲደረግ ከተገፋፉ በኋላ ወይም ከማኅተም መፍቻ ጋር በተያያዘ የጸሎት መርሐ ግብር ላይ በሚሳተፉት ወቅትም ነበረም። ድህነት የማያዳላ ጠላት እንደመሆኑ መጠን የማኅተም መገመዳቸው ከገንዘብ ገመድ ጋር በማያያዝ የድሃውን ሰው ልቦና መንፈስ ለመግዛት ሞከሩ። የሴራው ትልቁ ክፍል የሃይማኖት ለውጥን በጎንደር ታሪክ ውስጥ እንደተከሰተ አዲስ የመንፈሳዊ ንቅናቄ አድርጎ ማቅረብና ማስተጋባት ነበረም። ተከታዮቹ ጎንደር ሁሌም ሃይማኖት ከተማ ናት፣ እናም አሁን ያለው ለውጥ አዲስ ሃይማኖታዊ ብርሃን የመጣበት ወቅት ነው የሚሉ ውሸት ታሪኮችና ተርጓሚዎችን በአደባባይ እየዘሩ ይገኛሉ ማህበረሰቡን ስስብልት በመያዝ የተሰበረውን ልብ መፈወስ፣ ከድህነት ማላቀቅ፣ ሰሜንን ከጨለማ ነጻ ማውጣት የሚሉ መፈክሮችን ይጠቀማሉ። እነዚህም የሰውን ስሜት ቀስቃሽ እና ተስፋ የሚሰጡ ቃላት ናቸው። ሃይማኖታዊ ፍቅርን ይቅርታንና መሻሻልን በሚያምሩ ቃላት እየገለጹ ከበስተጀርባ ያለው ማንነት የማጥፋትና የኢኮኖሚ የበላይነት ዓላማ ይሸፍናሉ። ይህን ካደረጉ በኋላ የሚፈልጉትን ሰው በሚፈልጉበት ቦታና ሁኔታ ማተቡን እያስፈቱ የእነሱ ምርኮ ማድረግ ነው። ከአሜሪካ እስከ ጀርመን ከኒዘርላንድ እስከ ስፔን የተዘረጋው ይህ ስውር ሴራ አሁን በኢትዮጵያ ምድር ገብቶ ታላቅ የሃይማኖት አምድን ለሺ ዘመናት ይዛ የቆየችው የጎንደር ከተማን ለመነቅነቅ በሴራ ታስቧል። ጎንደር ሆይ የዘመናት አብይ ጥበብሽ በገንዘብ ፍላጎት ታወርም። የቅኔ አዳራሽሽ ድምፅ በድሃ ሰው ሆድ ውስጥ በረሃብ ጮት ተዋጠም። ድህነት እንደ ባብ ተጠመጠመና ማኅተባቸውን እንደ መታወቂያ ካርድ እንዲያስወልቁ አደረጋችው። ያ የሃይማኖት በትር ክብርሽ የተደፈሩ በሃይማኖት የለሽ ወጠጤዎች ሳይሆን በችግርና በስግብግብነት ሴራም ጭምር ነው። በአንደኛው የጎንደር ሰፈር የሚኖሩት ማው ዘርፌ የተባሉ አረጋዊ ብርድ ልብሳቸውን ለብሰው የምሽቱን ጸሎት ያደርሳሉ። በቀሩ አንድ ቡድን መጥቶ ገንዘብና ምግብ እንደሰጣቸው ያስታውሳሉ። እንዲሁም አሉ፣ ልጄ ሆዴ ባዶ ከሆነ ልቤም ባዶ እንደሆነ ይገባኛል። እነዚህ ወጣቶች መልካም ቃል ተናገሩኝ፣ ገንዘብም ሰጡኝ። የሃይማኖት በትርን በመያዝ የሰጠትን ውሳኔ በእምነት ሳይሆን በፍላጎት እንደሆነ አልክድም አሉን ይማሆይ። በውኑ እመ ሊቃውንት የተባለችው ጎንደርም የኢኮኖሚው ጠላትነትን መከላከል አልቻለችበትም። በውኑ የአበው ጸሎት ምሰሶነት የጸና ቢሆንም የገንዘብ ምሰሶ ግን ረዘመ መሰረቱን ሊያፈርስ እየነቀነቀው ይገኛል። የሁሉ ታሪክ የሚያሳይን ሰሜንን ለኢየሱስ የሚለው መፈክርን ሰሜን ሰሜንን ለኢኮኖሚያዊ ተጽዕኖና ለፖለቲካዊ ድጋፍ የሚል ስውር መልእክት መያዙ ነው። ሃይማኖታዊ ስብከቱ እንደ ሽፋን አገልግሏል። ማህተው ማስቀየሩ ደግሞ ለዚህ ሴራ እጅ መስጠትን የሚያሳይ የመንፈሳዊና ማህበራዊ ተገዥነት ምልክት ተደርጎ ተቆጥሯል። እኒህን ሰዎች ከሺህ ዘመናት ቀደም ብሎ ክርስቶስን የሚያውቁትን የጎንደር ማህበረሰብ ከመስበክ ሰው በግፍ የሚገደልበት ህግና ስርዓት ሞራል የሚባሉ ሴቶች የሌሉበት በጅማና በወለጋም በጉምዝና በሽናሻ በሃመሮች ምድርስ ሂደው ማይሰብኩ ለምንድን ነው ብለን ብንጠይቅ መልስ የላቸውም። ኦ ጎንደር ሆይ፣ የታላቅነት ሽማማ የሃይማኖትሽ መሰሶ የምህነትሽ ተራራ የጽናትሽ ሕንጻ እየተናደ ነውን ብዬ ጠይቃለሁ። ይህ ጥቃት የጦርነት መሳሪያ አይደለም፣ የገንዘብ የኢኮኖሚ ጥቃት ነውና የሃይማኖት በትር ለማንሳት ጎንደርን ወደ ነበረችበት ክብሯ ለመመለስ ከታሪክ ጋር የተያያዘውን የቅኔና የድጓ መንፈስ እንደገና ለማነቃቃት የሊቃውንቱና የጳጳሳቱ ብቻም ሳይሆን የጎንደርን ኢኮኖሚ የሚያጠናክር የድሆችን ሆድ የሚሞላና ወጣቱን በስራ የሚያስጠምድ ሰፊ እንቅስቃሴ ያስፈልጋታል። የጎንደርን ማተብ ማስመለስ የሚቻለው መንፈሳዊ ምሽግን በኢኮኖሚያዊ ምሽግ ስንደግፍ ብቻ ነው። እምነት በምድር ላይ ጠንካራ መሰረት ሲያገኝ ብቻ ነው የማይናወጠው። ቦኑ የነጨ የበትረ ጊዮርጊስ የነሊቁ ክፍለ ዮሐንስ የነ መምር ኤስድሮስ የነ ሊቀሊቃውንት የነ ዶክተር አየለ አገር ጎንደር እንዲህ መሆን አለባትንም በሆኑ የጎንደር የዕንባ ቃል የማተው መፈታትና የክብሯ መዋረድ እጅግ ያሳዝናል። በሆኑ የሃይማኖት በትር በሃይማኖት የለሽ ወጠጤዎች ክብሯ እንዲተደፈረም እጠይቃለሁኝ። ያቺ የመንፈስ ጸዳል፣ የነፍስ መመኪያ፣ የዘመናት ቅርስ ያቺ የድጓ ጓዳ ከትውልድ ወደ ትውልድ የሃይማኖት ምስጢር የተሰናሰለባት የተጓሚ ልፍኝ የሊቃውንት የብሉያትና የሐዲሳት ጥልቅ ቃል የተፈታባት የቅኔ አዳራሿ ሰማያዊ ምስጢር በሰዋሰው ወበት የተሸመነባት በሆኑ ያቋቋሙ ሰገነት ዜማና ቅዳሴ ሐዋርያውን ሥርዓት የተከተለባት ጎንደር እንዴት ተደፈረች? ይህ እጠይቃለሁ። እንዲህ ምላለሁ። ጎንደር ወይ ልናሽ ወረደ፣ ወይ ያ የማይሰበር በደም የተገነባ የሃይማኖት በትርሽ የተሰበረ ወይ ጎንደር ምንድነው? ምን ሰማሁ? ነገር እንጠይቃለን። ጐንደር ወይ ልጆችሽ እስከ ማዕተባቸው ድረስ በካራቴ ፈውስ የወጠጤዎች መጫወቻ ሲሆኑ የት አለሽ? አባቶቻችንስ ሊቃውንት የት ገባችሁ? የካራቴው ምት የገላቸውን ሕመም ሳይሆን የነፋሳቸው ምሰሶ ሲንድ አንቺስ ምኑን ነው ዝም ያልሽው? ጐንደር ሆይ ተናገሪ። በሆኑ በራስሽም ባየሳቁብሽ እየሳቁብሽ ጠላቶችሽ ሲጨፍሩም አንችም እንደ ጠላቶችሽ በራስሽ እየሳቅሽ ዝም አልሽው ወይ ጎንደር? እንጂ በማዕተብሽ እሺ መልሽ። ማዕተብሽ የእምነትሽ ፊርማ፣ የክርስትናሽ ታሪክ የሆነልሽ ጎንደር ያ የማይነቃነቅ እምነትሽ፣ ቅኔ የተዘረፈልሽ ርስት ሆይ ዛሬ የታለሽ? ሶሪሽን ማን አወለቀም? ክብሬን የጠበቀች ብለሽ የምትመኪባት ንጽህናሽ በአደባባይ እንዴት በዘመናዊ ስብከት እይታ ተዋረደች? የሊቃውንቱና የጳጳሱ ዝምታስ ምንድን ነው? አንቺ እመ ሊቃውንት፣ የቅኔ መምህራንና የትርጓሜ አባቶችናት፣ ምነው ልጆችሽ እዚያ የዕውቀት ማየድ ይህንን የነፍስ ዘረፋ መጠበቅ ተሳናቸው። የድጎው ምት ከመርገጥ የዜማውን ስር ከመዘርጋት በቀር የድሃውን ሰው ልብ የዘነጉት ለምን ይሆን? የኢኮኖሚው ረሃብ የሰውን ማተብ የሚበጥስ ኃይል መሆኑን ሊቃውንት ሳይረዱ እንዴት ቀሩም? ኦ የመጣባችሁ መከራም በጎንደር ብቻም ሳይሆን በመላ ኢትዮጵያ ነውና አንቺ ጎንደር ወይ ተነሺ። አንቺ ጸራ ጳጳሳት የጳጳሳት ማደሪያና ማዕከል ምነው ነው ጳጳሳት የጎንደር ማዕተ ማሰራቃታቸው? ያ መንፈሳዊ ስልጣን ያ ሐዋርያዊ ተግሣጽ ያ የመንፈስ ቅናት በገንዘብ ግርግር ሲጠፋ ዝምታን መረጡ። ማተ በክር ፈትል ብቻም ሳይሆን በመንፈሳዊ ጽናትና በማኅበራዊ ድጋፍ እንደሚጠብቅም ሊዘነጉት አይገባም ነበረም። ጎንደር ሆይ ወደፊት የሚመጣብሽን ልንገርሽ። ያንን የድጓ ጓዳ ሊደፍሩ የትርጓ ሜል ፍኝሽን ሊዘርፉ የቅኔ አዳራሽሽን ጸጥ ሊያደርጉ በውጭ ኃይል ብቻ ሳይሆን በውስጥ ባዶነትሽ ምክንያት መሆኑን ስታቂ ትካዜሽ ከባድ ሆናል። የወጠጤዎች እጅ የፈታው ማዕተብ የኛዎች ምዕመናን ሆድ በመራባቸውና ተስፋ በማጣታቸው ምክንያት ክብሩ የተዋረደ መሆኑን ስትረጅ ቁጣሽ ይፈጅሻል። ኦ ጎንደር ውየታለሽም፣ አንቺ ሃይማኖት ምኵራብ፣ ልጆችሽ በረሃብና በችግር ሲዋጡ ማኅተባቸውን መገንዘብ ሲለውጡ፣ አንቺ ግን በዝምታ የቆምሽው ለምንድነው? የጎንደር የዕንባ ቃል ዛሬ ምሽግ የለሽ የነፍስ ጩኸት ሆኖ በአየር ላይ ተነፍሷል። ኦ ጎንደር ውየታለሽም፣ ኦን ታላላቅ ነገሥታት በነገሱባት ፋሲለደስ የመሰለ መሰለ ቤተ መንግሥት የታነጸባት ግንቡን በቆመባት ታሪክ በታተመባት ምድር የአረጋዊቷና የአቅመ ደካሟ ሰው ልብ በቀላል ምግብ ተሸነፈም። የደህንነት መርገሟ የማተብ ክፍሯን አዋረደ። ኦ ጎንደር ሆይ የአባቶችሽን አደራ ካልተወጣሽ ዲን እንዳይወርድብሽ እፈራለሁ። በመላው ዓለም የምትገኙ ውድ አድማጭና ተከታታዮቼ በቀጣይ ሐሳብ በቀጣይ ፕሮግራም እስክንገናኝ፣ ሰላም ለሀገራችን ለኢትዮጵያ፣ ሰላም ለዓለም ሁሉ እያልኩኝ ይህን ለብዙሃኑ እንዲዳረስ ላይክና ሳብስክራይብ ሸር እያደረጋችሁ ያደረጋችሁ ቤተሰባዊ ኃላፊነታችሁን ተወጡ ዘንድ እጠይቃችኋለሁ። ሰላም ለሀገራችን ለኢትዮጵያ፣ ሰላም ለዓለም ሁሉ።